ጎጃም ዳሞት አውራጃ ማንኩሳ በምትባል ሀገር ወጋ ለመብራቱ የሚባሉ ብዙ ዘመን በብቸኝነት የሚኖሩ ሰው ነበሩ። ተመልካቾች ቀደም ሲል ያነበብኩላችሁ ታሪክ በ1958 ዓ ም በተወዳጁ ደራሲና ዲፕሎማት ሐዲስ አለማየሁ ለአንባቢያን የቀረበው ተወዳጁና ድንቅ የሆነው የጥበብ ስራ ፍቅር እስከ መቃብር ታሪክ መሀል ላይ ነው። በቅርቡ ደግሞ ይህ አጓጊ የልቦወለድ ታሪክ በኢትዮጵያ ቴሌቪዥን አማካኝነት በተንቀሳቃሽ ምስል ለታዳሚያን ደርሱ በርከት ያለ አድናቆት ቁጥ ተችሎታል። የበለጠም ነብስ አግኝቷል ተብሏል። ዛሬ ደግሞ የምናስቃኛችሁ በፍቅር እስከ መቃብር ያሉት ገጸ ባህርያት በስዕል ተስለው ቀርበዋል። ምን ይመስላሉ? አስቃኛችኋለሁ። ተከተሉን። ተመልካቾች እንግዲህ የፍቅር እስከ መቃብር ገጸ ባህሪያት በስዕል ተስለው ለእይታ የቀረቡበት የፈንድቃ ባህል ማዕከል ውስጥ ወደ ውስጥ ዘልቀናል። ስለ ስዕሎቹ ጠቅለል ያለ ሁኔታ ደግሞ እንድትነግረን የስዕሎቹን ለእይታ ያቀረበችው ምዕራፍ ግሩም እዚያ ጠገብ ትገኛለች። ከእሷ ጋር ቆይታ እናደርጋለን። እሷ ደግሞ ዞር ዞር እያደረገች ታስቃየናለች። ሰላም፣ እንዴት ነሽ? እንኳን ደስ ያለሽ። በቅድሚያ ቆንጆ ቆንጆ ስዕሎች ናቸው የሳልሻቸው፣ እያየናቸው ናቸው ነበር ፍቅር እስከ መቃብር ስንል የሰብለ ወንጌልና የበዛብህን የፍቅር ታሪክ ብዙ አብዛኛው ፓርቱን ይዞ የሚገኘው ሀሳብ እሱ ነው። ሰው ብትሆን ኮምፕሌን ታደርጋለች ወደ ፈጠራት ወደ አዲስ አለማየሁ ኮምፕሌን እያደረገች እንድትሰራ አደረግኳቸው፣ ኮምፖዝ አረግኳቸው። ሌሎች ሀሳቦች የተከታተሉ መጡ፣ በዚህ ስዕል የተነሳ ማለት ነው። ፊት አውራሪ መሸሻ ይመስሉኛል፣ ካልተሳሳትኩ እንግዲህ ሐዲስ ዓለማየሁ ሲገልጿቸው በጣም ኃይለኛ ማንንም ማይሰሙ የስርዓቱን ዋና ማሳያ ናቸውና፣ እስቲ ስለ ስዕሉ ንገሪ። ልክ ነ አሁን ያልከው ሀሳብ ነው። እዚህም ስዕል ላይ የተነሳ ፊት አውራሪ መሸሻ አብሯቸው ጊዜ ለማሳለፍ በጣም የሚከብዱ ሰው ናቸው። ፐርሰናሊታቸው ማለት ፖለቲካሊ ካለው ካለው ይሄ የባላባትነት እንትን ውጪ ፐርሰናሊቲያቸው ኮንቨርሴሽን ለማድረግ ጨዋታ ለመጫወት በጣም አስቸጋሪ ሰው ናቸው እና እሱን ስሜት የገለጽኩበት ነው። ውይ አሁንም ጀመሩ፣ አሁንም ኮምፕሌን ሊያደረጉ ነው ምትላቸው አይነት ሰው ናቸው። ውሃ እየደፉ ነው እንደምታየው። ውሃ ነገርን የማብረጃ እሳትን የማጥፊያ ቆሻሻ ነገርን የማጽጃ ነገር ነው። ቆንጆ ስራ ነው ማለት እንችላል። ወደ ቀጣዩ ስንሄድ ማን ነው የምናገኘው? ቀኛዝማች አካሉ ነው የምናገኘው። በጣም ጥበበኛና ነገሮችን አዋስቶ ማለፍ የሚችሉ በጥበብ ማለፍ የሚችሉ ሰው ናቸው። ይሄ ስራ ይገባቸዋል ብዬ እንደዚህ ይዛቸዋለሁ ማለት ነው። ምን ተሰማ? ማንን መሰሉ? ምናልባት እንግዲህ በጊዜው ከነበሩት ባላባቶች መካከል እንግዲህ አንዱና በጣም ጦረኛ የሚባሉት በጉልበታቸው በኃይለኝነታቸው የሚታወቁት ፊታውራሪ ያሰገኝ ይመስሉኛል። ካልተሳሳት ልክን፣ በደንብ አብራርተውልናል አዲስ አለማየሁ ስለሳቸው ባህሪ። ጠንካራ ናቸው ግን ደግሞ ፌዝና ጨዋታ ይወዳሉ፣ ሩህሩህ ናቸው ግን ደግሞ ቁጡ ናቸው እየተባለ ማለት ነው እና እዚህ ጋር እንደምታየው ከፍ ያለ ቦታ ላይ ስቴብል የሆነ አለት ላይ መቆም ሲምቦላይዝ የሚያደርገው ያው ፓወራቸውን ነው። ይሄኛው ስራ በዛብህና አዳም የሚል ነው። ሁለቱን የሚያመሳስላቸው ነገር ምንድን ነው? ሁለቱም የተከለከሉትን የሆነ ነገር አድርገዋል። የእሱን ደግሞ ውጤት ደግሞ አይተናል እና ተመሳሳይ ያመሳሰላቸው ነገር እሱ ነው። ሁለቱን ለማመሳሰል ነው። ይሄ ነው ሀሳቡ እነ ቦጋለ መብራቱ፣ ያው ድህነት ታሪኩ ላይ ድህነት ሲነሳ እነሱ ናቸው የሚነሱት ነው። አያ ቦጋለ ቤት ነው። አያ ቦጋለ በጣም ሀምብል ደግሞ ዋይዝ ሰው ነው። እስታተሳቸው በጣም ችግር የበዛበት በጣም ከባድ ህይወት አሳልፈዋል። ያረረ እንጀራ፣ የጠፋ መብራት፣ የተደፋ ጠላ ምናምን በማድረግ ነው ለእነሱ ትርጉም የነበረውን ነገር በማሳጣት ወይም በማበላሸት ህይወታቸውን የሆነ ሰዓት ላይ ከባድ ፈተና አጋጥሞት እንደነበር ለማሳየት ሞክሬያለሁ። ሰብለ በፊቷ ሁለት አይነት ላይፍ ነው እንግዲህ የተዘረጋላት። አንደኛው የመጣችበት የተሳሰረችበት ብዙ እድሜዋን የኖረችበት የቤተሰቦቿ እሷን የገነቡበት ህይወት አለ። ከዛ ደግሞ እሷ የመረጠችው ደግሞ ምርጫ አለ። የሚናቀብ ይመስል ግን የተከበረ ወደታቸው ወረደ ቢመስል ግን በጣም ከፍ ያለ ነገር ነው። እሷ ለራሷ የመረጠችው ጉዱ ካሳ ያለበትን ሶሳይቲ ክሪቲሳይዝ ማድረግ የቻለ ሰው ነው እና ስርዓቱ ሙሉ በሙሉ ከመቀየሩ በፊት እንዴት መስተካከል እንደሚችል ፖይንት አውት አድርጎ ማለፍ የቻለ ነው። ቅድም እንዳልከው አዲስ አለማየሁ ምናልባት የራሳቸውን ፐርሰናሊቲ ምዚ ውስጥ ከተው ሊሆን ይችላል። ብዙ አይነት ስትራግሎችን እሱም አልፏል። ልጆቹ እንዳልነበሩ ኢንፋንቶ ነው እንዳለፉ የራሱን እንዲመጣ የሚፈልገውን ለውጥ በራሱ ቤት ጣሪያ በታች ማድረግ የቻለ ሰው ነው እና ይሄ ነው ጉዱካስ ጋርጌ። አመሰግናለሁ ምዕራፍ። እሺ አመሰግናለሁ።